ባለቤት ሲያፈር እንግዳ ይጋብዛል፣ ማለት እንዳንተ ነው። ግን ማን የልብ ልብ የሰጠህ? እኔ በአንተ የተነሳ ስቄም ተሳቅቄም ልሞት ነው። ደሞ ጭራሽ ዛሬ ብሩኬ የሀይሚ እንቅፋት እንዲሆን አልፈልግም። ከህይወቷ መራቅ አለበት። ሀይሚ 18 ዓመት ስለሞላት በራሷ መወሰን ትችላለች። ኦዲንስና ብሩኬ ሀይሚ ላይ ጫና እያሳደራችሁ ነው። አላለም እንደው አለማፈር! እንደዚህ እኮ ያለበት ምክንያት ቤተሰቦች ምንድነው? በግልጽ አማርኛ ብሩኬ በሀይሚ ህይወት ውስጥ ባይኖር ኖሮ ሳይንስ ምሷ ላይ ጫና ባያሳድር ኖሮ ሀይምዬ የእኔ ትሆናለች። አሁንም ቢሆን ብሩኬ እባክህ ሀይሚን ትተህ አሳልፈህ ለእኔ ስጠይ ማለቱ ነው። ቤተሰቦቼ እኔ የምለው ግን አታፍርም እንዴ? እንደ እንዲያው ምን ጉድ ነህ? ምን ጉድ ነህ? ይሄን ቃል እኮ መጠቀም ያለበት ብሩኬ ነበር። ደግሞ ከመቼ ጀምሮ ነው ብሩኬ ለሀይሚ እንቅፋት የሆነው? እሷን ከመጠበቅ እሷን ከመንከባከብ በስተቀር ከመቼ ጀምሮ ነው እንቅፋት የሆነው? ብዙ ጊዜ ሰምታችሁ ከሆነ ብሩኬ ለሴት ልጅ ክብር አለው፣ በጣም ትልቅ ማለት ነው። ከዛ በላይ ደግሞ ለሀይሚዬ ሲሆን ይበልጥ ሃይሚዬ ምንም ነገር እንድትጎዳ ምንም ነገር እንድትሆን አይፈልግም። ማንም ሰው አጠገቧ እንዲደርስ አይፈልግም። ይሄ ማለት ደግሞ ሴት ልጅ ባጭሩ ትሸወዳለች፣ ትታለላለች እና የሆነ አልሆነ ሕይወት ውስጥ ትገባለች ብሎ ስለሚያስብ ከሃይሚ ጎን ምንም ነገር ቢደረግ አይረቅም። ቤተሰቦች ብሩኬ ማለት ነው። ዳኒ ደግሞ ያን ነገር አልፈለገም። የፈለገው ምንድን ነው? በአጭር መንገድ ሃይሚዬን አግኝቶ ከሃይሚ የሚፈልገውን ነገር መጠቀም ነው። ግን ይሄ ደግሞ በሕልምህ ካልሆነ በስተቀር ብሩኬ መቼም ማሳለ አሳልፎ እንደማይሰጥን ዛሬ አስጠንቅቆና አስረግጦ ነው የነገረ። እቆነጣጥረሃለሁ፣ ከሀይሚ ህይወት ውጣ፣ ወይንም ደግሞ እኔ እራሴ አንጠልጥቂ አስወጣሃለው ነው ያለው። ብሩኬ ግን ዛሬ ማለት ነው እንደው አንድ ሁለት ቦክስ ብለት ሰባተኛ ሰማይ ብንልከው እንዴ ገና ሲገባ በወቀሳን የጀመረው ቤተሰቦች ሲመጣማ። ገና መጀመሪያ ቪዲዮን ስሰማ ስቄ ልሞት። ምን አለመሰላችሁ ቤተሰቦቼ፣ ቲክቶክ ላይ ወስዳችሁ እየዘቀዘቃችሁ ነው። ምክንያቱ ደግሞ ለምን እጅህን ብሩኬ ላይ ሰነዘርክ ብላችሁ ይኸው እየዘቀዘቃችሁ ነው አለ። እንደው ለሞራልህ ካልሆነ በስተቀር መቼ ነው ብሩኬ ላይ እጅህን ያነሳው? እንደው ለሞራልህ እንደው ለሞራልህ ራሱ ቢሆን እኛ እኳ አይተናል የተፈጠረውን ነገር አደል እንዴ? ፍፄ ላይ ነበር እንጠጥ ፍርጥ ስትል የነበረው ፍፄም ያው ረዘም ስለሚል ግን ያው ችሎሃል ችሎሃል መቻውን ሰጥቶት ነው የቻለ። ከዛ ውጪ መቼ ነው ሲጀመር አንተ እጅህን ያነሳው? በሃይሚ ነበረ የምታሳብበው። ሃይሚ ደግሞ ያው በቃ እኔ ላይ ማሳበብህን ተው፣ ወንድ ከሆነ እንደ ወንዶቹ ሱሪህን ጠበቅ አርገ ታጥቀ ከእሱ ጋር መደባደብ ክፈልግ ሞክራለች። ለምን በብሩኬ እኮ ስለምትተማመን ነው ሲጀመር። ብሩኬ ቃ ማለት ነው፣ የትም አደርስም ዛሬ እጀነኪሲ ውስጥ እንዳስገባው በእግሬ ብቻ አጥልሃለሁ፣ መሬት ላይ አለህ ኮ። ብሩኬ ጀግና ማለት ነው፣ የእናቱ ልጅ እንዴናትና ወ

ለኛ ለዩቱበች ሁሉ ነው እንግዲህ ያው ማስጠንቀቂያ እንኳን አይደለም። ቤተሰቦች እንዴት ነው፣ ሴቶች ብዙ ጊዜ ቡና ይዘው ቁጭ ሲሉ ያማሉ። ሰዎች ታቃላችሁ፣ ቡና በነገራችሁ ላይ ያማሉ ስላችሁ፣ አንዷ ስለ አንድ ሰው ታነሳና በዛው ትቀጥላለች። ዛሬ ዳን የሚያደረገው ነገር ያን ነው። ቲክቶክ ላይ ዘቀዘቃችሁኛለ፣ ከዛ ደግሞ ዩቱበሮች ጋር መጣና ለምንድን ነው እንደዛ የምታዋሩ ስለኛ ምናምን? እንደ ታዲያኛ ኩ ስለ ስራችሁ እኮ ነው የምናዋረው፣ ስለተፈጠረው ነገር ነው። እዚህ ጋር መተን የመሰለን አስተያየት እየሰጠን ያለ ነው አደል እንዴ? ሲቀጥል በመጀመሪያ እናንተ ከህል ልጆቹ ህይወት ውጡ እንላለን። ጭራሽ ብሩኬ ውጣ፣ ከሀይሚ ህይወት ውጣ። እንዳታፍርም እንዲቆይ ብሩኬ ቢያንስ ሸሚዞት ክብር ለአንተ እያከበረ ይሄን ቃል ባይጠቀመው አንተ እንደ ብደፍር ነው ይሄን ቃል የተጠቀመው እና ዛሬማ ግልጽ ግልጽ አማርኛ ላይ ህይወት ቤተሰቦች ከብሩኬ አልፎ ተርፎ ጭራሽ ለሀብና ለመለኛው ራሱ ቡታጅራ ድረስ እሄዳለሁ አለ፣ ከነሱ ጋር ሊደባደብ አረጣው። አንዳንድ ጊዜ ማለት ነው ቴዲ አፍሮ የዘፈነው ዘፈን አለ ጉራ ብቻ። ይቺ ዘፈን ዛሬ ላንተ እኔ ሲጀመር ቪዲዮውን ሳይ ማለት ነው እቺን ዘፈን እየዘፈንኩ ነበረ። በጣም እየሳኩላ ነበር መጀመሪያ ላይ ግን፣ በኋላ ደግሞ አሳቀክኝ። የሆነ ቦታ ላይ ያልተፈጠረ ነገር ስትናገር እንዴት ነው ደረ ትንፍት ፍት ስታደርግ እንደ ይሄ ልጅ ምን ነካው? እኔ ለሀይምዬ መልክት አለ። ቤተሰቦች በትናንትናው ቪዲዮ ምንም አይነት አስተያየት አልሰጡም። በነገራችሁ ላይ ማለት ነው። ዛሬ እንደው እየተናገረ ነበር ዳኒ። ሀይምዬ ያደረገችው ነገር ለእኔ በጣም ደስ ብሎኛል፣ ማለት የልብ ልብ የተሰማው ቤተሰብ የምር ሀይምዬ የምታደረጊ ነገር ይመስለኛል። የልብ ልብ ያሰማው እና ሀይምዬ ብሩኬ ላይ ባደረገችው ነገር በጣም ደስተኛ ነኝ። ሁላ ሀይምዬ ቴንኪ ለእኔ ተቆርቁራ ለእኔ አዝና ነው እንደዛ ያደረገችው። እንደገና ደግሞ ዛሬ ብሩኬ ጋር መጥቶ ምንድን ያለው ሀይሚ ጋር ስትሆን በአንተ ምክንያት ሀይሚን እያጨናነካን ነው፣ ከመንገዷ ላይ ዞር በል፣ መራቅ ካለብህ ራቅ፣ ረፍት ስጣት ሁላ እያለ ነበር እና ከአንተ ጋራ ስትሆን ስለእኔ አታ ሳንሳ ስለ እኔ ስም ስታነሳ ትጨነቅብኛለች። በቃ ዳኔን እቀልዋለሁ፣ ዳኔን እመታዋለሁ አትበል ምክንያቱም ስለ እኔ ትጨነቃለች እያለ ብሩኬን ለማናደድ ነበረ ሙከራ እያደረገ የነበረው ማለት ነውና እኔ ማለት ነው እስከ ማውቀው ድረስ ማንም ሰው ሊጣላ ይችላል። ማንም ሰው ሊደባበር፣ ሊኮራረፍ ኦር ደግሞ በአንዳንድ ነገሮች ብቻ ደስ ማይል ሙድ ውስጥ ሊሆን ይችላል። ግን ሃይሚና ብሩኬ ካሳለፋችሁት አንጻር ምንም ሰው እንኳን በመሐከላችሁ ቢመጣ፣ ምንም ሰው እንኳን በመሐከላችሁ ቢገባ፣ ግን እናንተ ብትኮራረፉ እንኳን ሌላ ሰው ለሌላ ሰው አሳልፋችሁ የምትሰጣጡ አይመስለኝም። አይደለም። ስለዚህ ሃይሚዬ ይበልጥ አንቺ ከዳኒ ብትርቂ ዳኒ የልብ ልብ የሚሰማው ነገር አንቺ በምትናገራቸውና በምታረጊያቸው ነገር ስለሆነ ከዛ ቦታ ላይ ገለልብቲ መልካም ነው። ሲቀጥል ደግሞ ብሩኬን በጥፊ መምታት አልነበረብሽም። ወንድ ልጅ በክብሩ አይደራደርም። ምንም ነገር ሊቀር ይችላል፣ ግን በክብሩ አይደራደርም። ብሩኬ ግን ይበልጥ የያዘው ነገር ምን እንደው ታውቃላችሁ? ከሀይሚ ጋር አንደኛ የጋሽዬ አደራ አለበት። ከዚህ በፊት ቡታጅራ ላይ ሀይሚን አደራ ተብሎ ተሰጥቶታል፣ ኃላፊነት ተሰጥቶታል። እንኳን አይደለም ጋሽዬ አይታችሁ ከሆነ አብርሽ ድሮ ድሮ በሀይሚና በብሩኬ ሀይሚ አብዝታ ለብሩኬ ስለምትወደው ቀና ሁላ ነበረ። ከትምህርት ቤት ራሱ ወደ ቤት ነበረ ማመጣት ብሎ ተናግሯላ። ስለዚህ አልፈቀደለትም ነበር። ብሩኬ ራሱ እስቲል ጋሽዬ እስከሚፈቅድለት ና ጋሽዬ የፈቀደለት ቀን ብሩኬም ሸር አደረገ። ምን ብሎ ጋሽዬ ከተስማማ በቃ እኔም ትቸዋለሁ፣ ተስማምቻለሁ። እንደ ድሮ ማለት ድሮ ያለውን ልቡ ላይ ያለውን ነገር ትቶታል፣ በቃ ተስማምቷል። ስለዚህ አደራ የተሰጠችው ይች ልጅ ማለት ነው ለብሩኬ ነው። መረረም አረረም አዲስ አበባ እስካለ ድረስ ብሩኬ ምንም ነገር ሀይሚ ብታረግ የሀይሚ አላፊነት አለበት ከአባቷ የተቀበለው። ገባቸው አይደለ ዳኒ። አሁን ከህይወቷ ገለልበል። እንቅፋት ሆነባት። እ ኮሜንት ላይም አጨናነቃችኋት ሀይምዬን የሆነ ነገር ስትሏት ይከፋኛል፣ ደስ አይለኝም ሀይሚ ያለ አለስሯ ምናምን እንደዚያ አትበሏት ሲል ነበረ። ምናልባት የትናንት ኮሜንት ሙሉ ለሙሉ ሀይሚ ላይ ጫና አሳድሮ ሊሆን ይችላል። ያ የሆነው ደግሞ በጥፊ መምታት ስላልነበረባት ነው። ብሩኬም በጥፊ መምታት አልነበረባትም። ሲቀጥል ደግሞ ብዙዎች ኮሜንት ስኮምቱ ማለት ነው ምክር ይሻላል ከስድብ ወይንም ደግሞ ሰውን ከፍ ዝቅ ከማድረግ ምክር፣ የሆነ ምክር ብትመክሩ ብጽፉ ያ ሰው ሊመለስ ይችላል። ገባችሁ በስድብ ከሆነማ ይብስበታል ሁላ እኔ የራሴ እንደምነቀርሱ ሰው ከሰደበኝ ሁላ ይብስብኛል። እኔ አልሳደብም፣ በእርግጥ ማንንም የመስደም ሞራልም አቅምም የለኝ። ማን ስለሆን ነው ሰውን የምሰድበው? ና ሰው የሰው ልጅ ማንም ቢሆን ክብር አለው። ገባችሁ አይደለ? እና ሀይሚን ከቻላችሁ ምክሯቴ፣ ምንም ነገር ቢፈጠር ብሩኬ ኃላፊነት አለበት። እንዲያውም አሁን መረር ያደረገ መሰለኝ ለዳኒ ሲናገር ከዚህ በኋላ ወደህ ሁን ፈቅደህ ከሀይሚ ሕይወት ትወጣ አለ። በቃ ትርቅ አለ። አንተ ግልጽ አረከው ነገሩን ሀይሚን እንደምትወዳት እንደምትፈልጋት እንደምታፈቅራት ግልጽ ሆኖልኛል። ግን ደግሞ እኔ በሕይወት እያለው ቆሚ ያን ነገር እንደማይሆን ማወቅ አለብ ብሎ ዛሬ ያው በቃ አንዴ ጠንከር ያለ መልስ ነው ብሩኬ ለዳኒ የሰጠው ማለት ነው፣ ከገባው ከገባው። ግን ዳኒ በቀላሉ የሚላቀቅ አይመስለኝም። እንደገና ደግሞ ብሩኬ እንዴትኛ ቆመ ስልክ ታወራለህ ንቀት ነው እያልህ ነበረ ሁላ ዳኒ አደለም። አንተ ራሱ ለኦዲንስ መቼም መቶ ምናምን ሺህ ተከታይ አለ ለኦዲንስ ክብር እንደሌለ የሚያሳውቀው መስቲካ እየበላ እኮ ነው መስቲካ እያኘክ እኮ ነው። ዛሬ ቪዲዮው ከመጀመሪያ እስከ መጨረሻ የቀጠልኸው ምን አስበህ ነው ዳኒ? ዳኒ በመጀመሪያ እኮ ሰው የሆነን ሰው ሲያከብር ነው የሚከበረው አይደለ? አንተም ለሰው ክብር ይኖረ ገባ አይደለ? ሲቀጥል ደግሞ ሀብንም መለኛውንም የማስፈራረት ብቃት ያለህ አይመስለኝም። ቡራ ደግሞ ወንድማቸው መሆኑን እንዳረሳ። በቃ እዚህ ውስጥ አትግቡ እኔ በቃለሁ ምናምን ትላለህ እንዴ? አራት አካብት እንደዚህ አትወጣጠርተው እንጂ መልካት ተስራብን